ሩታ የምጧ መጥቷል። እንግዲህ ውዶቼ ሩታ ሆስፒታል ገብታለች ማለት ነው፣ ልትወልድ። እመቤቴ ድንግል ማርያም ትቅረበሽ፣ እኔ ቆንጆ እግዚአብሔር አምላክ በሰላም ይገላግልሽ፣ በወድሽ የተሸከምሽውን በእጅ እንድታቅፊ እግዚአብሔር አምላክ ረዳሽ። እኔ እናት እኔ ግን ከሁሉ ያብረሽ ነው የረበኝ። አንተ አታፈርም፣ አታፈርም። ጭራሽ እኮ ሻይ ያደረገኮ ጋይስ፣ እንዴ ቆጭ ብሎ ከመቼ ነው ግን አጥሚት የተሰራ? የእሷስ ተልባ ነው ያብርሽ፣ ከመቼ ነው ተሰራ? መዳን አለመባት እረ አብርሽ ምን ነው ሸኮል ግዛ። ጭራሽ እኮ ጓደኞቹን ጠጣ አላለም። ጭራሽ ከሩታ እናት ማለት ነው እፈልጋለሁ ጠጣለሁ ብሎ አልተቀብለም። አንተ ሩታ ናት የምትወልደው፣ አንተ ነው ለነገሩ። ሩታ ብላለች ጠጣ ይጠቅማልኝ። አንተም ልትወልድ ነው አለች እኮ ጋይስ፣ ወይ አብርሽ፣ ወይኔ። ለማንኛውም ፈኒ ነው ጋይስ። ሩታ እንግዲህ ዛሬ ስስቅ ነበረ። አብርሽ እንግዲህ ባደውልለትም ጓደኞቹ እንግዲህ ደውሎ እንደጠሩ ነው ያወሩ የነበረውና ያስላል። እግዚአብሔር አምላክ ይቀርበሽ እኔናት በሽልም ታውጣሽ ነው የሚባለው ጋይስ የጥሮፍ እስማሽ፣ ብለናል። ቆይታለካል ሁለት ወር አልፈዋል ካልነው እውነት ለመናገር ዛሬ እንግዲህ ትክክለኛው የሚጧ ነው ብዬ ነው ማስበ። ልትወልድ እንግዲህ ወዲያ ወዲህ ትላለች። እኔና ተዛዘነች እንደነገትኩ እግዚአብሔር እንደነገጥኩ ልክ ቪዲዮ ሲመጣለኝ ማለት ነው ወይኔ አንደኛ ነው ደግሞ አየውት እና አይዞሽ፣ የኔ ቆንጆ እንግዲህ ሁሉም ሰው ጋ ያለ ነው ያንቺ። ለማንኛውም እግዚአብሔር አምላክ እርዳሽኔ እናት፣ እግዚአብሔር በሰላም ገላግልሽ። ሁለት ያርጋችሁ። የእናንትን ደስታ እግዚአብሔር አምላክ ይመልሳቸው። ዛሬ የሳቃችሁ ነገ ደግሞ በጭቅጭቅ እንዳትመጡ እግዚአብሔር አምላክ እርዳችሁ እና የአብረሽ ነገር እንዴት አያችሁ ጋይስ? እኔማ እየሳኩ ነው እየሳኩ ነው። ሳይ ነበረና፣ አጥሚቱን እንደ ውሃ እኮ ነው የሚጠጣው ጋይስ፣ እንደ ውሃ። ጭራሽ እኮ ሩታ ሳትሆን እሱ እኮ ነው ሊወልድ የሆስፒታል የገባ ውዶቼ። ወያ ብርሽ ወያ ብርሽ፣ ዞሮ ዞሮ እኮ ይገናኛሉ። አታውም እንዴ ተቃቅፎ ምናምን ተደግፋ ምናምን። አይ ፍቅር አይ ፍቅር አይ ፍቅር አይ ፍቅር ይልቅ እኮ ነው። አይ እንግዲህ መጨረሻው ነገ በሩታ ዩቱብ ነው የምናየው። እርግጠኛ ነኝ ወልዳ አቅፋ እንደምትመጣ ተስፋ አደርጋለሁ። እንግዲህ ሩታ ያመማት ነው እንግዲህ መጨረሻው ምንድን ነው? ገብታለች ማለት ነው። ውስጥ ገብታለች እንግዲህ የምጥ መርፌ አለ እንዲቶል የሚረዳት ማለት ነው። እንግዲህ የሩታ እናትም አለች። ግን ወንዶች እንደዚህ ተሰብስባችሁ ምንድን ነው የምሰሩ? ሴቶች እኮ ነው በአብዛኛው የሚያስፈልጋት። በእርግጥ ብዙ ሁሉም ሰው መግባት አይችልም። ስለዚህ እግዚአብሔር አምላክን ቆንጆ እናንተ ወደ እኔ ቆረጠኝ ነው ማድረው ውይ ጨንቀኛል ጌተን። በሰላም እንዲገላገል እንግዲህ እንድትገላገል ሁላችሁም ጸሎት አርጉላት። እግዚአብሔር አምላክ የእውነት ከልቤ ነው የሰው ታውቃላችሁ፣ ሰው ለሰው ክፋት የለኝም የለብኝም እና ሩታ እንግዲህ በሰላም እንድትገላገል እናንተም ጸሎት አርጉ አርጉ ውዶቼ። ሩታ እንግዲህ በመጨረሻ ሆስፒታል ገብታለች ምጧ መጥቶ ማለት ነው። በሰላም ተገላግላ የወንድ ልጅ እናት ሆና እንደምትመጣ ተስፋ አደርጋለኝ ማለት ነው። እንግዲህ አብረሽ አጥሚቱን ካሁኑ ጀምሯል። ግን ሳስበው ጋይስ፣ ሳስበው አብረሽ ካሩታ ጋር በቃ ካጠግባ ምን ላይ አይመስለኝም። ካጠግባ ቁጭ ብሎ ገንፎም፣ አጥሚቱን ቡላ፣ እንንጃል አጥም የሚያስቀምሳት አይመስለኝም። ካሁኑ ሩታ ማስቅ ደበረኝማ፣ ምን ልበላችሁ፣ በሳቅ ሙትትልል ጋይስ። ወይኔ አብረሽ ግን ለምስካይ ማሪ ምን ነው ካሁኑ ጀመርክ፣ ሳይወልድሳ ተንገበገብክ። ደሞ ጓደኞቹም ጠጡ እንኳን አይልም። ይሄ ካታላቅኳቸው ይከታላቅኩ አቤት ወደ ነገር የወድ ነገር አይወድ ነገር አይወድ ነገር። ለማንኛውም ሩታዬ እግዚአብሔር አምላክ ቅርብሽ በሰላም ተገላገይ። ሁላችሁም እንግዲህ ጸሎት አርጉ ውዶች፣ ተደጋገሙባችሁና ለማንኛውም እኔ ጨንቆኛል፣ ማውራኑ የጠፋኝ። እኔ አልችልም። በነገራችን ላይ በቃ ፊቷ ሳይ ተቀያየረ እና ጨነቀኝ፣ ማርያምን ጨነቀኝ። ካሜራ ላይ ሳይት ፊቷ ድብቅ አድርጋ ነው ይመማን በነገራችን ላይ ታስታውቃለች። እና ታውቃላችሁ ሴት ልጅ ስትወልድ ከባድ ነው፣ እውነት ከባድ ነው። ወገብ ነው የሚያማሉ፣ እግዚአብሔርን ወገብ በጣም ነው የሚያማሉ። ከምንም በላይ ወገብ ያማል። እና እንግዲህ እግዚአብሔር አምላክ ቸር ያሰማን ለነገ ማለት ነው በሰላም ተገላግላ እንደምትመጣ ነገ ተስፋ አደርጋለሁ። ለቀቃል ቪዲዮ ነገ እርግጠኛ ነኝ በሩታ ቤት ማለት ነው። በሰላም አቅፋ እንደምትመጣ ተስፋ አደርጋለሁ። እስከዛ ጸሎት አድርጉ። እኔ ወዶች ላይክና ሰብስክራይብ አድርጉ። አመሰግናለሁ ወዳቸዋለሁ እኔ።